ጽናት ድራማ እጅጉን በጣም እንዳመረበትና እንዳሸበረቀ እንግዲህ እዚህ ደርሷል ማለት ነው። ሰላም ጤና ይስጥልኝ ውድና የተከበራችሁ አድማቂ ተመልካች ቤተሰብ እንደምን አላችሁ? ባላችሁበት ሰላማችሁ ብዝት ይበልልን። ጽናትና ኪራ ሊሞሸሩ ቅድመ ዝግጅት ላይ ደርሰዋል። እጅጉን በጣም ደስ የሚል ሁኔታ ላይ ደርሰዋል ማለት ነው። እንግዲህ ከዚህ በፊትም እንግዲህ ጽናትና ኪራ እጅጉን በጣም እንግዲህ ሊጋቡ ጫፍ ከደረሱ በኋላ ወደ ኋላ እየተመለሱ በመሃላቸው ብዙ ፈተናዎች ቻይሌንጆች እንግዲህ እየገጠሟቸው ሲቋረጥም አይተናል አስተውለናል ማለት ነው። ከዚህ በፊትም እንግዲህ ጽናትና ኪራ ሊጋቡ እንግዲህ የሙሽራ ልብስ የሙሽሪት፣ የሙሽራው፣ የሚዜዎች ሁሉ ሳይቀር እንግዲህ ቅድመ ዝግጅት ካደረጉ በኋላ ሰርጋቸው ከቀረበ በኋላ ነበር የኪራ እናት በማረፏ ምክንያት እንግዲህ ሰርጉ ሊራዘም የቻለው ማለት ነው። ከዛ በኋላ በጣም ብዙ ውጣ ውረድም ነበረ ያው እንዳየነው እና እንደሚታወቀው ኪራ እንግዲህ ብዙ ወዳጆች እና ያየችው ሴት ሁሉ የኔ ቢሆን ብላ የምትመኘው አይነት ሰው ነው። እናም እንግዲህ ጽናት ኪራን የራሷ ልታደርግ የቻለችበት ምክንያት እጅጉን በጣም ብዙ ረቂቅ ጉዞ ተጉዛ ነው። እናም እንግዲህ ከብዙ ሴቶች እንግዲህ ከቤቲና ከሶሲ እንግዲህ ነጥቃ ጽናትዬ እሱም ደግሞ የወደደውንና የመረጠውን እንግዲህ አሁን ላይ ጽናትዬ በልቡ ነግሳ በልቡ የራሱ ልዕልት አድርጓት እንግዲህ ተመልክተናል ማለት ነው። ጽናትና ኪራ እንግዲህ አንድ ላይ ለም ለመሆናቸው ብዙ ዋጋ ከፍለዋል። በተለይ ጽናት እጅጉን በጣም ከሚባለው በላይ ከክፍለ ሀገር ኑሮዋ ጀምሮ እንግዲህ በእነ ኪራ ቤትም ብዙ ስቃዮችን ያየች በቤት ምክንያት እንግዲህ የተሰቃየች ጽናት ኪራ ፅናትን ወደዳት እንጂ ፅናት ከቤቲ ላይ አልቀማችሁም ነበር። ቤቲ ፅናትን ስታሰቃያት እንግዲህ የመርዝ ፅዋንም ያስጎነጨቻት፣ እንዲሁም እንግዲህ ጽናት ብዙ አላማና እቅድ ያላትም ሰው ነበረች። እንደዚህ ወደ ውጭም ወጥታ መስራት፣ መለወጥ፣ መቀየር የምትፈልግ ነበረች። ነገር ግን ኪራ እንግዲህ በመጠጣትና በመስከር ነበር ብዙን ጊዜ የሚኖረው። እናም እንግዲህ በአንድ ቀን ቅጽበት ጽናት እና ኪራ አንድ ላይ በማደራቸው ጽናትዬ ወደ ውጭ ለመሄድ እንግዲህ ፕሮሰስ ላይ በነበረችበት ታይም በምርመራ ሰዓት እንግዲህ ነፍሰ ጥሩ እንደሆነች እና ሕይወቷን እንዳጨለመባት ኪራ ብቻ ብዙ ውጣ ውረዶችን አይታ እንደ ጸነሰችም እንግዲህ ሲታወቅ የውጭ ጉዞዋን አቋርጣ ቤትም እንግዲህ ፅናት ከኪራ ማርገዟን ስታውቅ እንግዲህ መርዝም እንግዲህ መግባትም ነበረ። ያም እንግዲህ መርዙን በወሰደችው ምክንያት ያው ፅናት ልጇንም አታለች። ተፈትናለች በጣም እና ያንን ሁሉ ተቋቁማ እንግዲህ ደግሞ ሊጋቡም ሲሉ ሶሲም እንግዲህ አግታት ሁሉ ኪራን የራሷ ለማድረግ እንግዲህ ከሌላ ፀንሳ መታ ሶሲ ከኪራን ያረገዝኩት ብላ እንግዲህ በአብሮነት የተመሰረተ ጓደኝነት እንግዲህ ብዙ ደረጃዎችን እና ብዙ ሂደቶችን እንግዲህ ሶሲ ማድርጋ ነበረ። በስተመጨረሻም እንግዲህ ውሸቷ ተጋልጦ ከዛ ቤትም ከነኪራ ቤት ተባራ ተመልክተናል። ቤቲም እንግዲህ ጽናትን መርስ መግባት እንግዲህ የፀነሰችውን ከኪራ ልጇን አሳጥታታለች። ከዛ በኋላ ብዙ ስቃይ፣ ፈተና በስቶባትም ያንን ሁሉ ተቋቁማ ነው እንግዲህ ዛሬ እዚህ ደስታ ላይ የደረሰችው ማለት ነው። እናም እንግዲህ ቤት የኪራ እናት እንግዲህ ኪራ እንዲያገባ የሚፈልጉ ነበረ በህይወት ሳሉ ነገር ግን ፅናትና ኪራ ሊጋቡ ባሉበት ታይም እንግዲህ ሁሉም ነገር ካለቀ በኋላ ዘመድ አዝማድ ከተጠራ በኋላ ቤቱ ከተቀየረ ካመረ እነሶፋ ሳይቀሩ ሁሉ እንዲሁም እንግዲህ ወዳጅ ዘመዶቻቸውን እንግዲህ ለሰርግም እንዲታደሙ ከጠሩ በኋላ ሙሽሪት ሙሽራው ልብስ ካዘጋጁ ከገዙ በኋላ በዙሪያቸው ያሉት ሚዜዎቻቸው ሁሉ እንግዲህ አጅቧቸው ሊጋቡ ባሉበት ታይም ነበር የኪራ እናት ያረፈችው። ከዛ በኋላ እንግዲህ ደስታ ወደ ሐዘን ተቀይሮ ለሰርግ የታደሙት ታዳሚዎች ወደ ሐዘን እንግዲህ ነበር የተቀየረው ማለት ነው። ብቻ በጣም ብዙ ፈተናዎችን ተቋቁመው እንግዲህ የዛሬው ቀን ላይ ደርሰዋል ማለት ነው። ከዛም እንግዲህ የኪራ እናት ካረፉ በኋላ ደግሞ ቤቲም እንግዲህ ኪራ ኪራ እያለች አውቆ አበዱና እነሱን ቤት ገብታ ነበር እሷንም ሲያስታምሙ በስተ መጨረሻም እንግዲህ ቤቲ ውሸቷን እንደሆነም ተጋለጠ። በጣም ብዙ ፈተናና ስቃይ ከአሳለፉ በኋላ ነው እንግዲህ ጽናትዬም በጣም በሚያሳዝን ሁኔታ እንግዲህ ወደ ክፍለ ሀገርም አባቷ ታሞ እዛም በመሄድ እንግዲህ አባቷን እያስተመመችበት ባለበት ታይም ኪራም ጽናት እናፍቆ ወደዛ በመሄድ መከረኛ ቅናት በሚባለው ነገር ከዴቭ ጋር እንግዲህ በቅናት ተጠማምደው ኪራ እንግዲህ ተጣልቶ ወደ አዲስ አበባ ሲመለስ ከነ ጽናት ጋር እንግዲህ የመኪና አደጋ ደርሶበት እራሱን ሁሉ እረስቶ ጽናት ማን እንደሆነች እረስቷት በጣም ተፈትና ጽናት በመረሳቷ እንግዲህ ሊጋቡ ያሉ ሰዎች አንድ ላይ እየኖሩ ያሉ ሰዎች እንግዲህ በሚወዳት በሚያፈቅራት ሰው መረሳት ምን ያክል እንደሚያም እንግዲህ ሁላችንም መገመት አያቅተን ማለት ነው። በዛም መከራ ውስጥና እንግዲህ ኪራን አልተወችም ጽናት። ትግስት የሚባለው ነገር እንግዲህ አላለቀባትም። እናም ኪራን እንግዲህ ወደ ራሱ ለመመለስና የቀድሞ ሕይወቱን እንዲያስታውስም ብዙ መከራዎችን እንግዲህ እየተደራረቡባትም ከኪራ ጎን ሁና በስተመጨረሻም ግን ኪራ ማን እንደሆነች ጽናትን ወደ ራሱ ተመልሶ አስታውሶ እንግዲህ እዚህ ቀን ደርሰዋል ማለት ነው። እና የሰው ልጅ እንግዲህ ይህ እጅጉን በጣም ትልቅ ትምህርት አለው። ጽናት ድራማ በጣም ብዙ ውጣውረዶች እኛ አንድን ነገር እናስባለን። መነሻችንና መድረሻችን ነው አብዛኞቻችን የምናስበው። መሀል ላይ ለሚፈጠረው ነገር ብዙም ደንታም አይሰጠንም እና አንዳንዴ መሀል ላይ በሚፈጠሩት ቻይሌንጆች እንተወውና ያሰብንበት አላማችን ላይ እንዳንደርስም ያደርገናል። ነገር ግን ማናችንም አንድን ነገር ስንጀምር መነሻችንን እና መድረሻችን ላይ ነው ፎከስ የምናደርገው። መሀል ላይ ለሚፈጠሩ ነገሮች ግን ለአምላካችን ብቻ ነው ልንተውለት የሚገባው እና በአላማችን ከጸናን እንግዲህ መድረስ መሆን የምንፈልገው ላይ እንግዲህ እንደምንደርስ ይህ ድራማ እጅጉን በጣም አድርጎ ያስተምራል ማለት ነው። ጽናትዬም እንግዲህ ፏብት እንብላ እንግዲህ ይኸው እንግዲህ ዛሬው ቀን ላይ አንድ ላይ ጽናትና ኪራ እንግዲህ በህጋዊ ጋብቻ ተጣምረው የሚኖሩበት ቀን ላይ ደርሰዋል ማለት ነው። የፅናት አባት እንግዲህ ከክፍለ ሀገር ወደ አዲስ አበባ ጽናትዬን ዴቭን ይዘው እንግዲህ ተከስተዋል ማለት ነው። እንግዲህ ሚዜዎቹም ጓደኞቿን፣ በዙሪያዋ ያሉት ሰዎች እንግዲህ ለጽናትና ለኪራ አጅባቸው እንግዲህ እምር ብሎባቸው ይተንከባከቧቸውም። ጽናትና አባትየው የመከፋት ስሜት ቢኖረባቸውም ነገር ግን ጽናት የፈለገችው ደረጃ ላይ እየደረሰችና እየሆነችም ስላለ እጅጉም በጣም ደስ ብሏትም ተመልክተናል ማለት ነው። ጽናትዬና አባትየው ቅር የተሰኘባቸው እንግዲህ ከቤታቸው ተሞሽራ አለመውጣቷ ትንሽ ተጽዕኖ እና መከፋት ነገር ቢኖርባቸውም ነገር ግን የምትፈልገው ነገር ላይ ስለደረሰች እጅጉን በጣም ደስ ብሏታል። ይህንንም ደግሞ ሰኒ ከኔ ቤት ነው አንቺ የምትወጪው እህቴ አይደለሽ በማለትም እንግዲህ ከነኪራ ኪራ ቤት ከሞሽራ ከምትወጣ እኔ ከኔ ቤት ነው ተሞሽረሽ ልትወጪ ምትሽ ወደ ባለሽ ቤት የምትገቢው ብላ እንግዲህ ሰኒም ይህንን የምስራች አፍስራላት፣ ጽናትይም እንግዲህ ከደስታ ብዛት እንግዲህ በለቅሶ ነበር ደስታዋንም የገለጸችው። እጅጉን በጣም በዙሪያዋ ያሉት እንግዲህ ምርጥ እህትና ጓደኞቿ የተንከባከቧት ይገኛሉ እንግዲህ በጣም ደስ በሚል ሁኔታ አሸብርቀው ተመልክተናቸዋል ማለት ነው። ሁሉም እንግዲህ ሙሽሮችም ሚዜዎችም ልብሶቻቸውን፣ የሚያስፈልጓቸውን ማቴሪያሎች እንግዲህ አዘጋጅተው ጨርሰው እንግዲህ ተመልክተናቸዋል ማለት ነው። ጽናትና ኪራ እንግዲህ ያማረና የሰመረ ትዳር እንዲሆንላቸው እኛም እጅጉን በጣም አድማጭ ተመልካችም ተመኝተናል ማለት ነው። ድራማው እጅጉን በጣም ተጀምሮ እስካሁን እስካለበት ድረስ እንግዲህ እንደመሰጠንና እንዳስተማረን በጉጉትም ደግሞ እንግዲህ እየተመለከትናቸውም ሃሳብ አስተያየታችንንም እየሰጠን እንግዲህ እዚህ ደርሰናል እኛም ማለት ነው። ድራማው እጅጉን በጣም ያምራል፣ ያጓጓል። አሁንም እንግዲህ ደግሞ የሰርጋቸውን ለመታደም እንግዲህ እኛም እንግዲህ በጉጉት እየጠበቅን እንገኛለን። ውድና የተከበራችሁ አድማጭ ተመልካች ቤተሰብ ለዚህ ቻናል አድሆናችሁ ቻናሉን ሰብስክራይብ በማድረግ ላይክ፣ ሼር እያደረጋችሁ አበረታቱኝ ማለት ነው። ቀጣዩን ክፍል ደግሞ የሰርጉን ፕሮግራማቸውን የምናጋራችሁ ይሆናል። እናንተ ከእናንተ የሚጠበቀው ሰብስክራይብ በማድረግ አዳድሶች ነባሮች ደግሞ ላይክ እና ሼር እያደረጋችሁ እንግዲህ የሰርጉን ፕሮግራም መታደም ነው ማለት ነው። በቀጣይ ክፍል ደርሶ ቀጣዩን ክፍል ወደ እናንተ እስክናደርስላችሁ ድረስ ባላችሁበት እንግዲህ ሰላማችሁ ብዝት ይበልላለው። ስለምታበረታቱን እጅግ በጣም አድርጌ አመሰግናለሁ። ጽናት ድራማ እጅጉን በጣም አእምሮበት እንግዲህ በጉጉት የምንጠብቀው ፓርት ላይ ደርሰናል ማለት ነው። እነሆ እንግዲህ ጽናትና ኪራ ሊሞሸሩ ጥቂት ቀን ቀረ። ቅድመ ዝግጅታቸውንም እንግዲህ ተዘጋጅተው ጨርሰዋል ማለት ነው። እኛም እንግዲህ በፍቅር እየተመለከትናቸው እንገኛለን። ውድና እየተከበራችሁ አድማ የተመልካች በጽናትና በኪራ እንግዲህ የመሞሸር ፕሮግራም ላይ እንግዲህ ምን ተሰማችሁ? ሀሳብ አስተያየታችሁን